ተማሪዎችና መምህራን በሙሉ ቤተ ክርስቲያን የተመሰረተችው በሐዋርያት ትምህርት ላይ እንጂ በቅዱስ ያሬድ አስተምሮ ላይ አይደለም። በአባዘ ጊዮርጊስ ዘጋስጫ ትምህርት ላይ፣ በአባጽጌ ድንግል አስተምሮ ላይ፣ በዮሐንስ አፈወርቅ አስተምሮ ላይ፣ በነ ቄርሎስ አስተምሮ ላይ የተመሰረተ ትምህርት ጉዳና ክብራት ተመልካቾች እንደምን አላቸው? እግዚአብሔር የተመሰገነ ይሁን። እንደ በቅድሚያ የሚጠይቃቸው ነገር ቢኖር ይችን መልእክት ይህንን ለተናገረው ለወንድሜ ሸር እንድታደርጉለት እንዲታደርሱት ነው። የተናገረውን ስህተት እንዲያውቀው ቢረዳው። እንደ ምናልባት ቅዱሳንን የነቀብኩ መስሎት ዮሐንስ አፈወርቅና ቅዱስ ቄርሎስና ቅዱስ ያሬድና ፓጌዱ ዝጋ ስጫን የነቀብኩ መስሎት ሌላ ልቦወለድ ነገር ስለተናገረ ይህንን ልቦወለዱን እንዲያስተካክል ነው። ትክክለኛ ሰው ከሆነ ማለት ነው። ካላስተካከለም ሰምቶት ይቀር እና ሸር እንድታደርጉልኝ ነው። ምን እያለ ነው እየተናገር ያለው መሰረቶቹ ነቢያ ሐዋርያት ናቸው እያለ ነው ለትምህርቱ ለቤተ ክርስቲያኑም የቤተ ክርስቲያን መሰረት ሐዋርያት ናቸው እያለ ነው የትምህርቱም መሰረት ሐዋርያት ናቸው እያለ ነው ከምን መጽሐፍ ላይ እንዳያገኘው ግን ጠቅሶ አልተናገረም መጽሐፍ ጠቅሶ ቢናገር ትክክለኛ መረጃ እንደሆነ እኛም ልንቀበለው እንችል ነበር ግን ይህ ነው ብሎ ጠቅሶ የተናገረው መጽሐፍ ስለሌለ ቢያንስ እንኳን ልብ ወለድነቱን እንዲያውቀው እሸር እንዲታደርጉለት ነው ምንድን ነው የሚለው መሰረቱ ነቢያ ሐዋርያት ሳይሆኑ ኢየሱስ ክርስቶስ ነው የቤተ ክርስቲያኗም የትምህርቱን መሰረት መድኃኔ ዓለም ኢየሱስ ክርስቶስ ነው። ለዚህም ብዙ መረጃዎች መጻሕፍቶች እናገኛለን። እንደ ምሳሌ መጀመሪያ አስጠቅስላችሁ ማቴዎስ ምዕራፍ 16 ቁጥር አስራ ስምንት ላይ እንዲህ ሲል እናገኛለን። ወደ በዛቲ ጎካህ ንጻ ለቤተ ክርስቲያኔ ብሏል። ቤተ ክርስቲያኔን በዚች መሰረት በዚህ ኃላት ድንጋይ ላይ እመሰርታት አለው አለ መድኃኔ ዓለም። እመሰርታት አለው ሲል ሐዋርያት ይመሰርታታል ማለቱ አይደለም። ሐዋርያት ይሰሯታል ማለቱ አይደለም። እኔ መሰርታት አለው ነው ያለው ቤተ ክርስቲያኔን እያሉ ቅዱስ ጴጥሮስን ደግሞ አንተ መሰረት ብሎታል። እሱ እንደዚያች ለቤተ ክርስቲያኗ ጠባቂ ማለት ነው። እሱ መድኃኒያለም ለመሰረታት ለቤተ ክርስቲያኗ ጠባቂ አድርጌ ሹማለሁ ብሎታል። ይሄ ሹመት ነው ለቅዱስ ጴጥሮስ እንጂ መሰረት ነው ማለት አይደለም። ቤተ ክርስቲያን የተባለችው ዛሬም የምንገለገልባት ቤተ ክርስቲያን ናት። ደግሞ ወደ ወርቁ ስንገባ ደግሞ በቤተ ክርስቲያን የተባሉ ምእመናን ናቸው። ስለዚህ ለቤተ ክርስቲያኗም ለምእመናኗም ጠባቂ አድርጎ ጴጥሮስን ሹመታል እንጂ መሠረት አላደረገው። ሌላው ማቴ ዮሐንስ ምዕራፍ ሁለት ቁጥር አስራ ዘጠኝ ላይም እንዲህ ሲል እናገኛለን ወደ በዛት ወለዝንቱ ቤተ መቅደስ ወበሰሉስ ዕለት አነሶ አሃንሶ ይላል። አይሁድ ጥያቄ ባቀረበ ጊዜ ይህን ቤተ መቅደስ አፍርሱትና በሦስተኛው ቀን እሰራዋለሁ ብሏቸዋል። በሦስተኛው ቀን እሰራዋለሁ አፍርሱታ ነው መኑን ቤተ መቅደሱ። ስለዚህ እናንተ ይህን ያረከሳችሁትን ቤተ መቅደስ አፍርሱት እኔ በደንብ አድርጌ በሶስተኛው ቀን እሰራለሁ አላቸው። ለእነሱ ለጊዜው ስላልገባቸው ነቀፌት አድርገው አቅርቦታል። እንዴት አርባ ስድስት ዘመን የጨረሰ ቤተ ክርስቲያን በሶስት ቀን ይሰራል ትላለ ብሎ ነቀፉት። እነሱ ምስጢሮ አልገባቸውም፣ አልተረዱትም። ኢየሱስ ክርስቶስ ግን እየተናገረ ያለው አንደኛ ለቤተ ክርስቲያኗ ነው፣ ሁለተኛ ለትንሣኤ ነው። ስለ ቤተ ክርስቲያን ሲናገር ይኸው የሚታወቅ ዘንድ ፊልጵስዩስ በመቤታችን በድንግል ማርያም ስም በሦስት ድንጋዮች ብቻ በሶስት ቀን ያለ ማለት ነው። በሶስት ቀን ማለት በሶስት ድንጋዮች ቤተክርስቲያንን እሰራታለሁ ብሎ እንደተናገረ በሶስት ድንጋዮች በፊልጵሲ ውስጥ በእመቤታችን ድንግል ማርያም ስም ሰርቶ ለሐዋርያት ሰጥቷቸዋል። ከዚህ በኋላ ይህንን አይታችሁ ስሩ ብሎ መሰረቱን እሱ ጣለላቸው። ከዚያ በኋላ ሐዋርያት አስፋፍተዋል። ወደ ወርቁ ስንገባ በሦስተኛው ቀን እነሳለሁ እያላቸው ነው። ስለ ትንሣኤ እየነገራቸው ነው። ይህን አልተረዱትም ማለት ነው። ሌላው ግብረ ሐዋርያት ምዕራፍ ሃያ ቁጥር ሃያ ስምንት ላይ እንዲህ እናገኛለን። ደግሞ ጳጳ ሴመክሙ መንፈስ ቅዱስ ጳጳሳተ ከመተራ አዩ ቤተ ክርስቲያኑ ለእግዚአብሔር እንተ አጥርያ በደሙ ኢየሱስ ክርስቶስ በደሞ የዋጃት እግዚአብሔር ቤተ ክርስቲያኑን ትጠብቁ ዘንድ ጳጳሳት አድርጎ መንፈስ ቅዱስ ሾማቸው ይላል። ምን አድርጎ ጳጳሳት አድርጎ አድርጉ፣ ማን ትጠብቁ ዘንድ ቤተ ክርስቲያን። ለወርቁ ለሰሙ ቤተ ክርስቲያን ነው። ፍጻሜው ደግሞ ቤተክርስቲያን የተባሉ ምእመናን ናቸው። ያው ቤተክርስቲያንና ምእመናን አንድ ስለሆኑ ስለዚህ በማን ደም የተዋጀች ናት? በኢየሱስ ክርስቶስ ደም የተዋጀች በኢየሱስ ክርስቶስ ደም የተመሠረተች ቤተ ክርስቲያን ናት፣ ምእመናን ናቸው። ይህንን መሠረቱ ኢየሱስ ክርስቶስ እንደሆነ ያስረዳናል ማለት ነው። ሌላው ለትምህርቱም ኢየሱስ ክርስቶስ ነው መሠረቱ እንጂ ሐዋርያት አይደሉም። ሐዋርያትማ ሶስት ዓመት ከሶስት ወር ከኢየሱስ ክርስቶስ ከተማሩ በኋላ ነው ያስተማሩት። ለዚህም ማቴዎስ ምዕራፍ 28 ቁጥር 19 ላይ እንዲህ ሲል እናገኘዋለን ሁሩ ወማህሩ ኩሉ አይዛ በወንዝታ ጠምቅ ሞ በሉ በስመአብ ወወልድ መንፈስ ቅዱስ ማን ነው ያላቸው፣ ሂዱና ቤተ ክርስቲያንን ማነው ምእመናንን አይዛብን ሁሉ ማለት ነው። አይዛብን አስተምሯቸው፣ ምከሯቸው፣ አጥምቋቸው ብሎ እርሱ ካስተማረ በኋላ አስተምሮ ብሎ ልኳቸዋል። እነሱም ትእዛዝ ተቀብለው አስተምረዋል፣ ትምህርትን አስፋፍተዋል ነው የሚባሉት። ለትምህርቱ ማን ነው መሰረታቸው? ኢየሱስ ክርስቶስ። ለዚህ ነው ኤፌሶን ምዕራፍ ሁለት ቁጥር አስራ ሀያ ላይ እንዲህ ሲል የምናገኘው ታህነጽክሙ ዲበ መሰረተ ሐዋርያት ወነቢያት እንዘ ክርስቶስ ርሰማይ ዘንተን ይላል። ራሱ ጉልላቱ ኢየሱስ ክርስቶስ ሲሆን አስተማሪው መሰረቱ ማለት ነው ጉልላቱ ኢየሱስ ክርስቶስ ሲሆን እናንተ ደግሞ ከሐዋርያት ከኢየሱስ ክርስቶስ በተማሩት በነቢያት ማለት በሰብዓ አርድእት ለማለት ነው በሐዋርያት ትምህርት ታንጻችኋል ብሎ ለምእመናንም ተናግሯል። ስለዚህ ምእመናን መሰረት የተባሉት ሐዋርያት ከማን ማን ጉልላት ስለሆነላቸው ነው። ማን መሠረት ስለሆነላቸው ነው። ኢየሱስ ክርስቶስ መሠረት ጉልላት ስለሆነላቸው ከኢየሱስ ክርስቶስ በተማሩ በሐዋርያት በሰባ አርዲት መሰረትነት ትታነጻላችሁ መሰረትነቱ አሁን ሐዋርያት ለማን ነው ለምእመናን ከማን በተማሩት ከኢየሱስ ክርስቶስ ግን ዋናው እነሱ ከኢየሱስ ክርስቶስ ስላገኙት የትምህርቱም የቤተ ክርስቲያኗም መሰረቷ ኢየሱስ ክርስቶስ ነው ስለዚህ የኢየሱስ ክርስቶስ መሰረትነት ነው እንጂ የሚነገረው ሐዋርያትማ አስተምር ተምረዋል አስተምረዋል አስፋፍተዋል ከዚያም በመቀበል ሊቃውንት በኋላ አሁን ቅዱስ እነሱ እንደነቀፋቸው እነ ቅዱስ ያሬድ ብሎ የነቀፈው እነ ቅዱስ ያሬድ፣ እነ ዮሐንስ አፈ ወርቅ፣ እነ ዮሐንስ አፈ ቅዱስ ቄርሎስ፣ እነ አባ ጊዮርጊስ ዘጋ ሰጫ አስፋፍተዋታል፣ አስተምረዋል። ቤተ ክርስቲያንን አስፋፍተዋል። ዛሬም ያሉት ሊቃውንት እስከ ዕለተ ምጽአት፣ ዛሬም ያሉ ምእመናን እስከ ዕለተ ምጽአት ቤተ ክርስቲያንን ሲያስፋፉ፣ ሲያንጹ፣ ሲሰሩ ይኖራሉ ማለት ነው። ስለዚህ ለዚህ ሁሉ መሰረቱ ግን ማን ነው? ኢየሱስ ክርስቶስ ነው። እና ይህን መሰረትነቱ መድኃኒ ዓለም ኢየሱስ ክርስቶስ እንደሆነ እንዳውቀው ይህንን ሸር እንድታደርጉለት ነው። በተስማም ጠይቀው ይቆየኝ።